አዶናይ ቀስት ነው። የትኛው ነው በእርግጥ ሀገር የሚያፈርሰው? ዛሬ ግጥም የሚመስል ንግግር ወይም ጥያቄ ነው የማቀርብላችሁ። ሀገር የሚያጠፋው በርግጥ የትኛው ነው? ነውር ብለን በሰየም ነው ሰግጥ ጭምብል ቁም ነገርም የሚያፈልቀው ህመማለን ድረሱልን የሚልቅ የሚዘርፈው አዶናይ ነው ወይስ ያኛው ቃላት መርጦ ዘር መንዝሮ የሚያባለው ምሁር ነኝ ባይ ባላምሮ? የትኛው ነው በርግጥ ትውልድ የሚያመክ ነው? እስኪ በበጎ አይን በመልካም እንየው። አበባ ሸፍኖ እሾ ከሚሰጥ ፋይዳ ከሌለው ሰው እመነን ግድ የለም፣ ከእሾ የተገኘም አበባ ጥሩ ነው። ማን ነው ሀገር አጥፊው ትንሽ ዝና ሲያገኝ እራሱን ቆልኖ ሲራቀቅ የሚውለው? ወይስ እስከ ኃጢአታችን የሚሸከም አምላክ የምደግፍ እናት መኖሯን ያወጀው፣ ዘመኑን ተሻግሮ ያለባበስ ወጉን ሀገሩን አክብሮ ማርያም ማርያም ማርያም ያለው ማነው? ነው ሀገር አጥፊው ንገሩኝ፣ ይሄኛው ጻድቅ ነው ይሄኛው ልክ ነው? ታቦቱን ሲያቃጥል ሲያፈርስ የምናየው፣ ለየትኛው ነበር አዋጅ የሚገባው ድምፅ የሚያስፈልገው? እውነት ለመናገር የምንጮውለት ችግር አልቆብን ነው? ከወጣቱ ደውል የምንሟገተው፣ ይልቅ ወደ መፍትሄው፣ እስኪ በበጎ ዐይን በመልካም እንየው። ወጣቱ ቀስት ነው ለተረሳው ትውልድ ማሳያ መስመር ነው። ከነም ካላችሁ ለባከነው ትውልድ ማን ነው ተጠያቂው ማን ነው ፈራጅ ዳኛው ችሎቱ ይሰየም ወጣቱን እንስማው የተንጋደደ ቃል ነውን የመሰለው ስለምን ወጣቱን በብዙ አነቃቀው ቀድሞውን ቀራጩ እንዴት ቢቀርጸው ነው እዚህ ላይ ነው ነጥቡ በደንብ ብንመርምረው የተረሳው ትውልድ በጫት በሲጋራ በወሲብ የጠፋው በራስ መተማመን መራመድ ያቃተው ህመሙን ተረድቶ ጠፍቶት ነው የሚያክመው ለዛ ነው ቀስታችን፣ ነውሩን በአደባባይ በግላጭ ወጣው። ምናልባት ወቃሹ ከልጇ ዳኝ ጋር ነው የሚወቃቀሰው ነገሩ ደውል ነው፣ ነገሩ ቀስት ነው። በነቀፈው ፋንታ ይልቅን መርምረው፣ ግዴን ለምንስማው። ጉዳዩ ከባድ ነው። አሁን ይሄ ጩኸት ወጣቱን ያሸሻል ወደ መደበቂያው። አንድ ጥያቄ አለኝ ሰው አጥፍቶ ሰው ተመክሮ ሰው ተምሮ ሲድን ምን ነው የሚያምን? መውደቁ ነበረ በእርግጥ የሚበችን ራሱን ማሸነፍ ማዳን ከብዶት ወድቆ በሐሺሽ በጋንጃ በሱስ ወፍጮ ደቆ ይሻላል ወጣቱ ማየት የትም ወድቆ። ታዲያ የቱ ላይ ነው ራሱን ማዳኑ መሰሉን መግለጡ ማሸነፍ ሲገባው የምንወቅስበት ምክንያቱ የቱ ላይ ነው? ዋሽቶ ቢሆን ኖሮ ነበር የምናከብረው ጀግና ወጣት እያን ላሪያ የምናጨው? እውነት መናገሩ ስለምን አስናቀው ስለምን አስጠላው? በዚህ ሁሉ መሃል መርጦ የሚከተለው ወጣቱ ለጎድ ነው፣ ለምን ይመስልሃል ግድ የለም ማጤ ነው። ይልቅ እንደ ሀገር ትውልዱን መርምረው፣ ወጣቱን እንስማው መንገዱን ለሳተ ለተረሳው ትውልድ ማን ነው ተጠያቂ አሁንስ ማን ይሆን ለማዳን ወጣቱን፣ መንቃት የሚገባው የትኛው ቃል በልጦ ትውልዱን አነጻው? የትኛው ንግግር ትውልዱን ገደለው? ግዴ ለማጤ ነው ቀስቱ ነው የሚበጀው? ራሱን አጋልጦ ወጣቱን ሊያድን ነው።